የኢትዮጵያ ሀገራዊ ምክክር ኮሚሽን ጥቅምት 13 ቀን 2016 ዓ ም ወደ መቀሌ ጉዞውን አድርጎ በትግራይ ክልል ለምክክር የሚያስፈልጉ ሂደቶችን ለመከወን የሚያስችል ውይይት ማካሄዱ ይታወሳል። በኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍናራ የተመራውና ሌሎች አራት ኮሚሽነሮችን ያካትተው የኮሚሽኑ ልዑክ ቡድን ከባለድርሻ አካላት ጋር ባደረገው ውይይት የክልሉን ነባራዊ ሁኔታ ያገናዘበ አሰራር ኮሚሽኑ እንዲተገብር ከስምምነት ላይ ተደርሶም ነበር። ትግራይ ክልልን በተመለከተ እስካሁን ድረስ ፕሮፌሰርን ጨምሮ አንዴ እርሳቸው በሌሉበት ሌላ ጊዜ ከእሳቸውም ጋር እስከ ሶስት ጊዜ ሄደን ነበረ። ክቡራት ጌታቸው ረዳ ስልጣን ላይ በነበሩበት ጊዜ በጊዜያዊ አስተዳደሩ እና ያንን ቢሆን አዎንታዊ መልስ ነበረ። ምክክር እንደሚያስፈልግ በግልጽ እሳቸውም የእሳቸውም ካቢኔት ሲናገሩ ነበረ። ከዚያ አሁንም ተስፋ ሳንቆርጥ እኛም ደስ ብሎ አብረን እየሰራን እሳቸውን እንደገና ወደ ቢሮአችን ጠርተናቸው ለአስራ አንዱም ኮሚሽን ለእኛ ለጥቂት ተናገሩት እንድናገሩ እሳቸውም በግልጽነት ለሁላችንም በጣም አስፈላጊዎች በተለይ ምክክሩ እጅግ አስፈላጊ እንደሆነ እና ደግሞ ማካሄድ እንደሚቻል አስቀድመው እነዚህ ቃል ገብተው ነበረ። በቀድሞው ማለት ነው። እስካሁን ድረስ ምክንያቱም ምንጊዜም አሮጌው ለአዲሱ መሰረት ስለሆነ ሁልጊዜ ከአሮጌው ካለፈው ነው መጀመር ያለብንና ከዚያ አራቱ ፓብሊክ ዩኒቨርሲቲዎች ወይም የህዝብ ዩኒቨርሲቲዎች ትግራይ ውስጥ ያሉትን ጋብዘናቸው ዚ ስካይላይት እንዴት ማድረግ እንዳለብን ከእነሱ ጋር ተነጋገርን። እነሱም ብዙ አዎንታዊ የሆኑ መልሶች እና አረንጓዴ መብራቶች አብርቶ ነበር። በቀጣይ ኮሚሽኑ በክልሉ የሚያከናውናቸውን ተግባራት ደረጃ በደረጃ ከሚመለከታቸው ባለድርሻ አካላት ጋር ከመወያየት ባለፈ የክልሉ መንግስት ኮሚሽኑ ለሚያከናውናቸው ተግባራት ድጋፍ እንደሚያደርግ የተገለጸበት እንደነበር ይነሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ኃላፊነት በተረከቡበት ጊዜ ተፈጻሚ ለማድረግ ከፈረሙት የቃል ኪዳን ሰነድ ዝርዝር ውስጥ የክልሉን ሕዝብ በሀገራዊ ምክክር ሂደት እንዲሳተፍ ማድረግ የሚል ነጥብን ያካትታል። ይህም በክልሉ የሚደረጉ የምክክር ሂደቶች የተሳኩ እንዲሆኑም ተስፋ እንሰንቋል። ከፌዴራል መንግስት እና ከክልሉ መንግስት ጋር በተደረገው ስምምነት ከቃል ክዳን ሰነድ ሰባተኛ ተራ ቁጥር ላይ ያለው ሀገራዊ ምክክርን በተሳለጠ በተሳካ ሁኔታ ሌሎቹ ጋር የተደረገ እዚያው ማድረግ ነው። ስለዚህ ተስፋ እናደርገው እዚያውም ሌሎቹ ጋር ያደረግናቸው ይደረጋሉ። ምክንያቱም ሀገራዊ ምክክር የኢትዮጵያ ሀገራዊ ኢትዮጵያዊ ነው ከኢትዮጵያውያን ለኢትዮጵያውያን በኢትዮጵያ ተቋቋመ ኢትዮጵያዊ ድርጅት ስለሆነ ለዚህ እንደ ኢትዮጵያውያን በተለይ ኢትዮጵያ ውስጥ ላሉ መሰረታዊ ችግሮች በተለይ ቅርብ ጊዜ ደግሞ ፌዴራል መንግስትና ክልሉ መንግስት ጦርነት ውስጥ የከተታቸው መሰረታዊ ምክንያቶች ምንድናቸው? የሚባለውን በህዝባችን በትግራይ አመለካከት ምን እንደሆነ ከነሱም እንሰበስባለን፣ እንሰማለን። ከዚያም በጋራ መፍትሄ በማግኘት የኢትዮጵያን የግጭትና የጦርነት እና የረሃብ የኋላ ቀርነትን ገጽታ እንቀይራለን ብለን እናስባለን፣ እናምናለን። እዛም ሊሰሩ ከሚችሉ ተባባሪ አካላት ጋር ተገናኝተን የወደፊት ስራዎቻችንን እና እቅዶቻችንን በቅርቡ እናሳውቃለን ብዬ ተስፋ አደርጋለሁ። ወቅታዊ ችግሮችን ዘላቂ በሆነ መንገድ በመፍታት አስተማማኝ ሰላም ለመፍጠር እንዲሁም ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት በሚደረገው ጥረት ውስጥ ምክክር ወሳኝነቱ ተነስቷል። ኮሚሽኑ ከትግራይ ክልል ባለፈም በፌዴራል ደረጃ ቀሪ የሚሰበሰቡ አጀንዳዎች መኖራቸውንም ያነሳል። ቀሪ ስራዎች አሉ። ቀሪ ስራዎች የአጀንዳ ልየታ፣ አጀንዳውን ፊልተር ማድረግና የቅድሚያ ቅድሚያ ከመሰጠቱ በፊት ቀሪ ስራዎች ይኖራሉ። እነኚህም አንደኛው ከፌዴራል የምንላቸው የፌዴራል አጀንዳን ማሰባሰብ ነው። ይሄ በፌዴራል ደረጃ የተዋቀሩ የፌዴራል መንግስቱን ጨምሮ በፌዴራል ደረጃ ያሉ የፌዴሬሽን ምክር ቤት፣ ህዝብ ተወካዮች ምክር ቤት፣ ሌሎችንም በዛ ደረጃ ያሉ መንግስታዊ የሆኑ መንግስታዊ ያልሆኑትን ተቋማትን ጨምሮ እንዲሁ ወጣቶችንም ይዞ አካል ጉዳተኞችንም ይዞ ሴቶችንም ይዞ የሚሰባሰቡበት መድረክ ይኖረናል። ይሄ ፌዴራል ኢንጌጅመንት የምንለው ነው። የፌዴራል አጀንዳ ስብሰባ የምንለው ነው። ይህ አንድ ይቀራል። ሀገራዊ ምክክሩ መተማመን የሰፈነበት አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታትና የፖለቲካ ባህልን የሚያዳብር እንደሚሆንም ታምኖበታል።